ፍጡር ቤዛ መሆን አይችልም። ይግባችሁ፣ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው፣ ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መሆን የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስ ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ ግን፣ መጽሐፍ ቅዱስ ምን ይላል? እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። በዚህ ዓለም ላይ የእመቤታችንን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ሌላውን ሁሉ ታውትና እግዚአብሔርን መውለድን የሚያህል ታምር በሰማይም በምድርም የለም። ለኔ ታምረ ማርያም የሚያበቃልኝ እዚህ ላይ ነው። ሰላምታዋ ጽንስ የሚቀሰቅስናት እኮ ማርያም እኮ ነው። ሰላም ሰላም ወደዚህ ቻናል ቤተሰቦች፣ ከሰሞኑ ብፁዕ አቡነ ገብርኤል ድንግል ማርያም ቤዛ አትባልም ነኝ እምዬ ቤዛዊተ ዓለም ማለትም የለብንም በሚል በተናገሩት ላይ ምላሽ የሚሰጡ ቪዲዮችን ቆየት ካሉና ሰሞኑ ከተነሱ ሀሳቦች ጋር በመቀላቀል ወደ እናንተ የምናቀርብላችሁ ይሆናል። በቅድሚያ ግን እንደተለመደው ቪዲዮን 2000ና ከዛ በላይ ላይክ እያደረጋችሁ ቻናሉን ሰብስክራይብ በማድረግ ጀምሮ ወደ ቪዲዮ እናልፋለን። መምር ያደርጋል አበጋስ ፍጡር ቤዛ መሆን አይችልም። አይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ቤዛ ኢየሱስ ክርስቶስ ብቻ ነው አዎ ነው ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስ ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ ነው ወይ ግን ገንዘብ ቤዛ ተብሏል ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድን ነው አለ? ቤዛ ነው ይሄ። ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ አለ ትረዳ ጤነኛ ሰው አይኖርም። ግን አያግባባም። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ሊሆን ይችላል። ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዚያው በደለኛም የቅንሶ ቤዛ ነው፣ በደለኛም የቅንሶ ቤዛ ነው ይላል። ስለዚህ እመቤታችን ማርያም መዳን መባል የለበትም ቤዛ መባል የለባትም። ይሄ ማለት አምልኮ ባል ነው እያሉ በእውነቱ እንደ ባልተገረ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት በስድብና በመቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይሄን መመለስ አለባቸው። ይቀጥላል። ተቤታ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል መናደቀ ሰጥቻለሁ አለ። ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ? ግልጽ አይደል ማለት ነው። አይደለም ተራታቸው እንደዛ ግልጽ ሐሳቡ። ስለዚህ አንድ ቃል በተለያየ አግባ ለብዙ ነገር ተቀናኝ ይችላል። ይሄ ቃል ለዚህ ብቻ ነው እያረገ ወይ እየወረደ አይነት ከከፍ ዝቅ ያለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰሉ አሉ። የሐዋርያት ሥራ 7 35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ማንን ነው የላከው? ሙሴን። እግዚአብሔር ላኪው፣ እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖቹ፣ ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይ ታሪክ ተርኮ ሲነግራቸው፣ ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ወደ በጭራሽ እንዲያላረዳ አይደለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በእት ታልፎ መጽሐፍ ቅዱስ እንቀበላለን። ምን ነው ሳይገባቸው፣ እንዴት። ስለዚህ ሙሴ ሹምና ቤዛ ተብሏል። የኔ የመሰለ በጣም በእውነቱ ብዙ አለ። ስለዚህ አጠሰው ቤዛ ተብሏል። የማስተሰሪያ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሏል። ግብፃውያን፣ እስራኤል ቤዛ ተብሏል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው፣ ኢየሱስ ቤዛ ነው ይላል። እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ አስታርቁልን ብላችሁ ጠይቋቸው። ይሄ መጀመሪያ ይሄ ይረዱ እንዴ ሰው እቀበላለሁ የሚለው ሳይገባው በጣም ያሳዝነውኩ በጣም በእውነቱ እጅግ በጣም ያሳዝናል። ፍጡር ቤዛ መሆን አይችልም። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድ ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው፣ ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ ለቁጥር ስድስት ላይ ራሱንም ስለ ሁሉ ቤዛ ሰጠ። የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚያ አንጻር ቤዛ የሚለው ቃል ስንጠቀም፣ ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም ነው እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ አንድ ላይ ለመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል ቤዛ የሚለውን ምንድነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል የሰው ነፍስ ቤዛው ሀብቱ ነው ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው በፍጹም ቤዛ የምትሏ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም ወች ሚንስ ቤዛ የምትለው ቃል ነሰ ሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት ጳጳስ መሆን ማለት ሊቅ መሆን ማለት አይደለም እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው እና ይህ ምንድን ነው እንደዚህ ያለ ነገር ምንድን ነው ምንድን ነው እኔ እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰዓል ወለነ ሐና ወእያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም። ነጥፊ ሰሐ ኩለነ በዝክረ ስምኪ ወደ ማስካሪ ከመአድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜ ሞት ነው። ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ስህተት አላልናትም። ምን ተኑረሰይናኪ ኦ ሔዋን አላልናትም። ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ ይሆናለሁ ብሎ ግን መቀበል እኮ ይሄ እኮ ይሄ እኮ በጣም በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አይምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ ያመነች ብጽሕት ናት ከጌታ የተነገረላት ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው ሰው በዘር ወሩካቤ ይወልዳል ይባል አይደንቅም አይገርምም ዘንበል ወሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳለው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃሉ። በመቀጠል ደግሞ የዲያቆን ሄኖክ ኃይሌና አባ ገብረ ኪዳን ቪዲዮችን እንመለከታለን። እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው እመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ሲላት ጸንሳለች አልጸነሰች አልጸነሰችም? ወንድ ልጅ ትወልጃለች ሲላትስ ተጸንሷል አልተጸነሰም? ዘመድሽ ኤልሳቤጥ ከጸነሰች ስንት ወሯ ናት? ስድስት ወር ሲል ተጸንሷል። ምንድን ነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ ልክ ይህንን አረፍተ ነገር ተናግራት ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አርጉ ምዕመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የእኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳል ነው? እናት እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ? ጠጉሬ እኳን አፍ አውጥቶ ቢዘምርልሽ አይበቃሽ። ስለዚህ ዝም ብዬ ቡርክት፣ ቡርክት፣ ቡርክት፣ ቡርክት ልሻለሁ ይላል። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ አባ ሎሌሽ ነኝ ብላት። አረ እናት የሚሆነች ነው ቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል፣ የእሱን እናት እኛም እናታችን ሲል። ለነገሩ ፈጣሪ ቅናት የለበት አይደል? እንጅማኮ የአምላክን እናት እናቴ ባለት ራሱ እኮ ትቢት እኮ ነው። ትቢት ነው አዘኝ። ሁለተኛ ደግሞ የእሷም ደግነት፣ እኔ አንተን ልጅ የማልኩበት ዘማዋያንን ዘማውያንን ሁሉ ልጅ አልልም አለ ማለት ነው። የረከሱት ሁሉ እናቴ ማርያም አይሉኝም እንዳይ ሊከልክላቸው አለ ማለት አይደንቃችሁም? የምድር ንግሥት ብትሆን እኮ ዘወር በል እኔ ያንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የማህሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ ሌላውን ሁሉ ተውትና እግዚአብሔርን መውለድን የሚያህል ታምር በሰማይም በምድርም የለም። ለእኔ ታምረ ማርያም የሚያበቃልኝ እዚህ ላይ ነው። ከዚህ በኋላ ገጽ 50 ገጽ 900 ብታመጣ እኔ ጭንቅም አይለኝም። እኔ እመቤታችን ግርም የሚለኝ ያለ ዘር መጽነስ አንድ እንደገና ደግሞ የድንግልና አናቅጾቿ ሳይሻሩ ደግሞ አምላክ ገብቷ በእሷ ማይፀን አደረ ሁለት ከዛ ደግሞ የወለደ የጸነሰችው ደግሞ አምላክ ነው ሶስት ከዛ ደግሞ ስትወልድ ደግሞ ድንግልናው አልተለወጠም። ከወለደች በኋላ ደግሞ ድንግልናዋ እንደታተመ ይኖራል አምስት እንደዚህ በላይ እኔ ምን ታምር ያስፈልገኛል ይህም መቁረጥ መቀጠል ሰይጣን ማውጣት እንደዚህ ያለው በማርያም ስም ይሄ የቀላል እኔ የማርያምን ስም እግዚአብሔርን ሲሸከም ነው ማውቀ ሌላው ሸክም ቀላል ነው ታምረ ማርያም ይሏችኋል ነው እግዚአብሔር መውለደው ከቃሉ ጋር ናችሁ? ሰላምታዋ ፅንስ የሚቀሰቅስናት እኮ ማርያም እኮ ነው ሰላምታዋ ጽንስ ጽንስ የሚንቀሳቀስ ደህና ዋላችሁ ስትል ጽንስ የሚንቀሳቀስላት ጽንስ የሚያውቀው ሰላምታ ነው። ያለ ወሰመሰ ማይኩ ቃለች እንዘት ተናገረን ተናገረን አንቺ ስትናገሪ ድምጽሽን በሰማው ጊዜ አንፈራጽ እጓል በውስጥ ተከርሶ በውስጥ ያለው ጽንስ በደስታ በፍሳው ባስ በፍጹም ተላ ደስታ ዘለለ። ሉቃስ ምዕራፍ አንድ ቁጥር 44 አንቺ ሰላምታ ስትሰጪኝ በውስጥ ያለው በማሕፀን ያለው ጽንስ ዘለለ። ብጽት አንቲ እንተ ተአምኒ ከመይከውን ቃለ እግዚአብሔር ዘነገሮኪ ከእግዚአብሔር የተነገረች ቃል እንደሚሆን የምታምኝ አንቺ ብጽት ነሽ። ይኸው ታምር፣ ሰላምታዋ ታምር ነው። እመቤታችን ሰላምታዋ ታምር፣ እድገቷ ታምር፣ መወለዷ ታምር፣ መውለዷ ታምር። ፍጡር ቤዛ መሆን አይችልም። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛ ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ ምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሀሳቡ ስንገባ ጳጳሱ ያቀረቡትን ሀሳብ ስንመለከት የመጀመሪያው የመጀመሪያውና አንደኛው ፍጡር ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም ከፍጡራን መካከል የሆነችው ከፍጡራኑ በላይ በክብሯ ንጽህት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነው ነይነ የሚዬ ማርያም ቤዛ ነሽ ሁላ ዓለም የሚለው ምንድነው? ስህተቱን የሀሳብ ወይም የምን ፍቅድ ነው ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ይባስ ብሎ ንጽህት ድንግል ማርያምን ቤዛዊት ዓለም አትባልም ማለት ይሄ በጣም በጣም ነውርም፣ በጣም ትልቅ ምንፍቅና፣ በጣም ስተት ነው። ሲጀመር ገና ገና ሲጀመር የክርስቶስን ቤዛ ሁሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተክርስቲያን እመቤታችን ቤዛዊት ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ዓለም ስትል ቤተክርስቲያን አይ እመቤታችንን ተሰቅላድናል እያለች ነው። እንግዲህ የመጀመሪያው ሀሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ምኘት ያስፈልጋል። ቤዛ ማለት ቀጥታ ስን ተረጎመው አለቃ ኪዳነ ወልድ ክፍሌ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደ የግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃርብ ያመሳሰለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሰሱ ከሶስቱ አካል አንዱ አካል አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባሪው ወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍስሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዛችን ቤዛ የሆነ ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍስሳ ሰጥታል ብለን ነው አይደለም። ይህም በደንብ ያውቁታል እሳቸው። እንኳን እሷ ዮሴፍ መድኃኒ ተብሎ የለ እንዴ? ምን ይደንቃል ይሄ? ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒ ተብሎ ተጠርቷል። እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል። እግዚአብሔርን በምድር ላይ ቅሬታ አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት፣ ዮሴፍ መድኃኒ ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል ገንዘብ ታራ ገንዘብ ሀብት ቤዛ ተብሏል። ለምሳሌ መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲላል ለሰው ነፍስ ቤዛው ሀብቱ ነው ይላል ምን ማለት ነው ታዲያ ይሄ ማለት ከዚያር ቤዛነት ጋር አስተካከለ አይደለም በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል ሙሴ ቤዛ ተብሏል ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አርጎ ተላከ ማለት ግን ስጋውን ቅርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ስለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም? በፍጹም በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኑኤል ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ። በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል። ሐዋርያት እና ብርሃን ተመሳሳይ ስላደረገ ሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው? መጥቆ አንስቶ የሚያበራ ፋና ተብሏል እኮ እግዚአብሔር አምላክ ነው። ከእኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል። በፈርዖን ላይ አምላክ አድርጌሃለሁ ብሏል። ታዲያ የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደ ያንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ? አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማን የቸር እረኛ እውነት ነው ሐዋርያትን ደግሞ የእረኝነት፣ የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው? አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፍልስፍና ክህደት ምንፍቅና ነው። ቅዱስ ያዕቆብ ዘሱሩግ ለምሳሌ በዚህ በኦንዘ ቨርጅን ወይ በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል ሊቁ ሲናገር፣ አዳምን እንዲሞት ያደረገች ይላል በደም ስሙ ያቺ ክፉ ቀን ተለወጠች አለ እርሱም አለ ከሞት የሚድንባት ሌላ ቀን መጣች፣ ይላል ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ፣ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቁሞ እመቤታችን ከፈለች ማለት ነው አይደለም፣ ምክንያት ዕድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ሁሎም ለግዝትነ ማርያም ላይ እንዲህ ይላል ንትፈሳሕ ኩልነ በዝክረ ስምኪ ጥዑም ወበደማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። አልበቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ቅድስት ማርያም ወይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ወኢያቄም ወለድክምዋ ለማርያም ቤዛዊተ ኵሉ ዓለም ይላል። ሐናና ኢያቄም ለናንተ ሰላምታ ይገባል፣ የዓለም ቤዛ እምትሆን ወይም የመዳኛው ምክንያት። አያችሁ ለመቤታችን ሲቀጸል የመዳ ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች ይሄ የሚል ኮንቴክስት አይደለም። ስለዚህ ይሁን ተብላለች እና ባጊዮርጊስ ሰዓታቱን ቀደልን ጣለው። ያ ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል፣ የምስጋና ሽም ዜና እስከ ምድር ዳርቻ ደረሰ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ፣ በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ፣ በኃጢአት የሞተው በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። ምን ቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር ንግስት ወይ ዓለም ባንቺ ዳንኤላ። ቃል በቃል ይኸው እዚህ ናን ስብሐት እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋሥጫ ዓለም ባንቺ ዳንኤላ። አይ ይሄ ማለት እመቤታችን ተሰቅላለች? አባ ጊዮርጊስ ጠፍቶት? ሌላ ምን ለምሳሌ መስቀል እንደ መስቀል ቤዛ ነህ እኮ እንላለን፣ እኔ ዘወትር ጸሎት ላይ ይሄም ስህተት ነው ማለት ነው። መስቀል ቤዛ ነህ መስቀል መድኃኒት ተነፍስን እንለዋለን። ስለዚህ ዘወትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረድን ነው። ይሄ አይደለም ብዙ ምክንያት በመሆኑ ነው እንዲህ በጣም ብዙ መስቀል መጥቀስ ይቻላልና ፍጡር መድኃኒት የለም ቤዛ የለም። እንደገና ደግሞ ቤዛ ተክሏል አትበሉ የሚል ይሄ ራሱ ክህደት ነው። ምንፍቅና ትምህርቶች የሚሰጡበት ጊዜ ከኛ የሚጠበቁ ጥንቃቄዎች አሉ። አንደኛ እንዲህ አይነት በስልጣንም በክብርም የተሻሉ የሆኑ የቤተክርስቲያናችን ደገኛ መምህራን እንደዚህ አይነት ነገሮች ሲገኙ በጣም ጥንቃቄ በተሞላበት እና አፋችን ደግሞ ከስድብ እና ከማይገባ ነገር በራቀ መልክ መሆን አለበት። ማለት አክብሮ በሚገባ ምላሽ መስጠት አስፈላጊ አግብሮ ማለት ነው እንጂ ለተመለሰው ና ለተባሉ ነገር ላይ ሁሉ ሪቬንጅ የተደረገ በማይገባ መንገድ መግለጽ ተገቢ አይደለም። ይሄ ከሁላችን መጠንቀቅ አለብን። ስንመልስ ራሱ በቤተክርስቲያን ውስጥ ያሉ አባት ናቸው፣ ሀገር ስብከት ያላቸው ናቸው፣ የቅዱስ ሲኖዶስ አባል ናቸው። በምንናገርበት ጊዜ ብፁነቱ ቡራኪዮ ትድረሰኝ ብለን ምላሽ መስጠት በጣም ተገቢ ነገር ነው እና ብዙ ወንድሞች ቪዲዮ በዚህ መንገድ በጣም ጥሩ አድርገው ምላሽ ሰጥተዋል። እና ምንም አሁን እዚህ ለእኛ ሪፍሌክሽን መስጠት ማለት በተሰጠው ርስ መፍሰስ ነው እንጂ በጣም ብዙ ጊዜ የተብራራ ነው። እኔ ይሄ አደለም የሚያሳስበኝ። በነገራችን ላይ መልሱ ምንድነው ምናምን ያው ስለተመለሰ በተለያየ መንገድ ስለሰማችሁት፣ ግን ከጀርባው ግን ምንድን ያለው እንግዲህ እኛ አባት ተራ አባት አደለም። ብፁ ናቸው፣ ጳጳስ ናቸው፣ አደለ ተራ አባት አደለም። እና በቅዱስ ሲኖዶስ አባል እስከ ድረስ ቅዱስ ሲኖዶስ በራሱ ስልጣን እስካላወገዘ ድረስ ስህተት የሆኑ ትምህርቶች ስናገኝ ብፁዕነቱ ይህንን ነገር ቤት አይተውት ነው ይህን ነገር ከቤተ ክህነት ትምህርት አንጻር እንዴት ነው አማናዊ ትምህርቱ ይሄ ነው ብሎ ነቅሶ ማስቀመጥ በጣም ተገቢ ነው። እና የአባቶችን ክብር በሚጠብቅ መልክ፣ ክብረ ክህነትን በሚጠብቅ መልክ መቅረብ አለበት። ይህ የሁልጊዜ ስራችን መሆን አለበት። ክብረ ክህነት ካልተከበረ እኛ ካላከበር ነው ክብረ ክህነት ማንም አያከብርም። ስለዚህ ለወደፊቱ ነው ጳጳስም ሊሆን ይችላል። ሊቀ ጳጳስ ሊሆኑ ይችላሉ። ፓትርያርኩ ሊሆኑ ይችላሉ መነኩሴ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ መምር ሊሆን ይችላል። ሳት ያ ነገር ሲሆን ዋና ማተኩር ያለባችሁ ይሄ ጳጳስ ማለት ይሄ ዲያቆን ማለት ይሄ ማር ሳይሆን መልሱ ላይ ማተኩር። ይሄ በጣም ተገቢ ሆነ ነገር ነው። ነገር ሳ ቢገቡ ቢመለሱ ይቅርታ ቢመለስ ላይ ቢችል ያ ቤተ ክርስቲያን ስርዓት ስላለ፣ ሁለተኛ ደግሞ አውጋዥ እና ጳጳስን አቶ ሆኖ የመጥራት ስልጣን የሚያሳርፉ ነው ያሳዝናሉ። ያው ያሳዝናል። ብዙም ያሳዝን ነገር ሊያጋጥማችሁ ይችላል። የስድብ አፍ ቃል ግን ከሊቃነ ጳጳሳት ለሊቃነ ጳጳሳት ቀርቶ ለምዕመን ለወንድማችሁ እንኳን አይገባም። በጣም ሊተኮር የሚገባው ምላሾቹ ላይ ብቻ ማተኮር ስህተት ሲሆን ደግሞ ይሄ ስህተት ነው ብሎ መናገር ላይ ብቻ ማተኮር። ይህ ሁሉ ግን ሲሆን በህግና በስርዓት መሆን አለበት። እኛንን ይህንን ስርዓት ማስጠበቅ ያለብን። መናፍቃንማ በሉ ታረቁ እያሉ ቪዲዮ ይሰራሉ። ቀምለ መናፍቃን በቃ ለነሱ የተመለኩት ልክ ቤተሻ መልስ እንደሌላ አስመስለው ያቀርባሉ። እና ይህ እነሱ የተለመደ አካሄዳቸው ነው የሚገርማችሁ የድንግል ማርያም ቤዛዊተ ዓለምነት ትምህርት የተሰጠው ፌስቡክ ላይ ገብታችሁ ይህን ተመልከቱ። የዛሬ አስር ዓመት አስ አስራ አንድ ዓመት እንደውም በጣም ቆይቷል እኮ ይሄ ይሄ እኮ የታዱ ሰሆን አፍቃሚ የሚያነሱት። ለምን ድንግል ማርያም ቤዛዊተ ዓለም ትላላችሁ? ለዓለም የተሰቀለው ማን ነው? ለዓለም የሞተው ማን ነው? ምን ጥያቄ አለ? የማይገናኝ ነገር የማገናኘት አባዜ የመናፈቃ ነው እና ይህም ቃል ደግሞ አብራርቶ ጠቅሶ ደግሞ ማስረዳት ደግሞ ከአንድ መንፈሳዊ አባት በጣም በጣም የሚጠበቅ ነበር። ይሄ ደግሞ ባለመሆኑ ነው ትንሽ የሚያሳዝነው። የዛሬው ቪዲዮ ይህንን ይመስላል። ውድ የናታን የሚዲያ ቤተሰቦች ቪዲዮ እንዴት አገኛችሁት? መቤታችን ድንግል ማርያም ላይ ለተነሱ ጥያቄዎች ምላሽ የሚሰጥ ቪዲዮ ነበረ የተከታተላችሁት። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በሌሎች ወቅታዊ አነጋጋሪ እንዲሁም አስተማሪ የሆኑ ቪዲዮዎችን ይዘን እንመጣለን። አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታን ሚዲያ ቴሌግራም አት ሄኖክ ኢዘድቲ በሚል ቪዲዮችን ልትልኩልን ትችላላችሁ። እንዲሁም አት ናታን ሚዲያ ኦፊሻል ቴሌግራም ቻናላችን እየተቀላቀላችሁ እንዲሁም ናታን ሚዲያን በሱፐርቻትና ሱፐርታንክስ ታገዙ ዘንድ ስል ጠይቃለሁ። ሰላም።